ቤተሰብ እንግዲህ ተመልከቱልኝ፣ አንዳንዴ መልካም ስራ ስትሰሩ የህዝብ ልጅ ነው የምትሆኑት ማለት ነው እና ኮሜንቱ በጠቅላላ ብሩኬ የእኛ ጀግና፣ ብሩኬ የልጅ አዋቂ፣ ብሩኬ የሰው እድገት የሚያስደስትህ ብለው እንግዲህ ብዙ ልጆች ኮሜንታቸው እስከ መጨረሻ አንብቤ በጣም ተገረምኩኝ። ማለት ነው እና እዚች ምድር ላይ መልካም ስራ ስሩ፣ መጥፎ ስራ ሳይሆን የሚያስወቅሳቸው ስራ የሚያሰድባችሁ ከነዘር ማንዘራችሁ ከነ ቤተሰቦቻችሁ የሚያሰድብ ሳይሆን ምርጥ ስራ መስራት ለዚህ ያደርሳል ማለት ነው እና ብሩኬ እንግዲህ የጀሚል እናት ይዞልን ከቻለ ማለት ነው። ዛሬ ያው የሰው እድገት እውነት ለመናገር እሱ ልጅ በጣም መልካም ሰው ነው። በጣም መልካም ሰው ነው የምለው በምክንያት ነው። እሱም የሆነች ልጅ የእነሱ አድናቂ የሆነች ወንድሟ ሞቶ ፈጣሪ ያጽናሽ ብሎ ቪዲዮ ሰራ አይገርማችሁም? የምሬ ነው። ሙላችሁ፣ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ጤና ናችሁ? ለማንኛውም ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ የጋሽ ታደሰ ልጅም ያው መጥቶ ፖስተዋል። እሱም ኢንስትግራም ላይና ቲክቶክ ላይ ያችኝቱ ስትጨፍር ያው ፖስቷታል እላችኋለሁ። እውነት ለመናገር እኔ እንደዚ አይነት ነገር በጣም ስላስጠላኝ እና በጣም ስለዘገነነኝ እኔ ትቻለሁ፣ ከእንደዚ አይነት ነገር ወጥቻለሁ። ወዳችሁና ፈቅዳችሁን ለምትከተሉኝ ደግሞ አመሰግናለሁ። ላይክ አድርጉልን። እኛ በመጥፎ ነገር መውጣት አለብን ሁላችንም ብዬ ነው አማምነው ማለት ነው። እነሱ አዎ ተነጋግረው ነው የሚሰሩት፣ ተመካክረው ነው የሚሰሩት። ነገር ግን ለእኛ ደግሞ ጥሩ አይደለም። ምክንያቱም ማስፋፋት ነው የሚሆንብን። ሌላኛው ደግሞ እንዴት ብላችሁ ህሌናችንም አይፈቅድልን፣ መፍቀድም የለበትም ሲጀመር ለምን መሰላችሁ? አንድ ሰው ፈጣሪውን የሚፈራ ከሆነ ወይም ደግሞ የምታገኙትን ነገር እራሱ ሀላል እንዳልሆነ ደግሞ ጠንቅቀን ማወቅ አለብን። እና እኔ ከእንደዚ አይነት ነገር ወጥቻለሁ ማለት ነው። ከዛሬ ጀምሮ ቤተሰብ እንግዲህ እየጨፈረች ያው ፖስቷታል። እናቃለን፣ ሁላቸውም አንድ ላይ ናቸው። ሁላቸውም ደግሞ ተነጋግረው ነው የሚሰሩት። ግን በጣም ይደብራል። እውነት ለመናገር ለህሌና በጣም ይቀፋል። ስለሚቀፍ ትቼዋለሁ። በጣም ይቅርታ እና ውድ ቤተሰቦቼ የጋሽ ታደሰ ልጅም ልክ እንደ ብሩኬ ምርጥ ልጅ እንዲሆን ወይም ደግሞ እንደ ብሩኬ በቃ እንደዚ የተቸገሩ ሰዎችን አምጥተ ብትፖስት እኮ ማንም ያይል ነበረ። አብርሃም ማለት ነው። እና ከዛ ቆሻሻ ተግባር ፈጣሪህን ያውጣ። አንተ ተመልካችን እያናደድክ መስሎ ሊታይህ ይችላል። ተመልካች የሚናደድ ተመልካች የሚበሳጭ ወይም ደግሞ የሚደግፉህም ሊኖሩ ይችላሉ። የሚያደንቁህም ሊኖሩ ይችላል። ለእነሱ ብላይ ሊሆን ይችላል የምትፖስተው። ነገር ግን ማሰብ ያለበት ለወደ ኋላ ላልተወለደው ልጅ ነው ማሰብ ያለበት እንጂ ለትውልድ አይደለም። ትውልድ እኮ በነገራችን ላይ አሁን ላይ ነቅተዋል። በግ የለም ሁሉም ወደ ራሱ ተመልሰዋል ማለት ነው እና ብሩኬም በጣም መልካም ሰው ነው ለመናገር እንግዲህ፣ የጀሜል እናትና ጀሜል ይዟቸው ብቅ አለ ማለት ነው እኔ ከሁሉም ከሁሉም ደግሞ ከትላንት ወዳ መሰለኝ ቪዲዮ ያየሁኝ እሱም ፈጣሪ አጽናሽ አንድ እህታችን አለች በቤተሰቦቿ ለቅሶ የተፈጠረባት ብሎ ሲያጽናናት ነበረ ገረመኝ እኮ ጋይስ የምሬ ነው ምላቸው የትኛው ዩቱበር ነው እንደዚያ አስቦ ለእናንተ መልካምነት ለእናንተ ጥሩ ምኞት የሚመኘው የትኛው ዩቱበር ነው ወጥቶ ፈጣሪ አጽናሽ ብሎ የሚያወራው የምሬ ነው የትኛው ዩቱበር እንኳን ፈጣሪ አጽናሽ ልትባሉ ራሷችሁ ብትሞቱ እንኳን አይ የእኛንት ኦዲንስ ነበረች ብሎ ራሱ አያስታውሳችሁም ያ ሰውና በጣም ነው የገረመኝ ማለት ነው መልካም ሰው መሆኑን በዚህ ተረዳሁኝ በነገራችን ላይ እነ ጀሚል እናት ጋር እንትና ሄደዋል፣ ማ ነው እነ ዊና ሄደዋል፣ ሀዩ የምትባል ሄዳለች፣ ብቻ ብዙ ዩቱበሮች ሄደዋል አይተናል። ግን እንደ ብሩኬ ደግሞ በብዙ ቦታ ሲደርስ አላየውም ማለት ነው እንደ ብሩኬ። ብሩኬ ይደርሳል ብዙ ቦታ፣ ግን ሀይሚ የታደርግሀት ነው እና ሀይሚ እና ብሩኬም ድራማ ይሰራሉ። በእርግጥ ድራማ ሲሰሩም ግን እስከ ጥግ ድረስ እንደዚህ ሌላ ሴት አምጥተው እስከ ጥግ ድረስ አይሄዱ በጭራሽ። እና ነውርም የሚባል ነገር አለ ሲጀመር እኮ ቤተሰብ እኮ ነው የሚያስጠላው፣ ቤተሰብ እኮ ነው የሚያስሰድበው። ሌላኛው ደግሞ እኮ አብርሃም እኮ የሚያስጠላበት ነገር ምን እንደሆነ ታውቃላችሁ? ቤተሰብ ሚስቱ እርጉዝ ናት። አንድ ሁለተኛ፣ ደግሞ ያልተወለደ ልጅ ገና ልትወልድ የደረሰች ሴት አለችበት። በዛ ላይ ደግሞ ልጅ እየመጣበት ነው መንገድ ላይ ማለት ነው እና ያያ ስላለ በጣም ይቀፋል። እውነቴ ነው ምላችሁ፣ በጣም ነው የሚቀፋው፣ በጣም ነው የሚደብረው። እሺ ሴት ዋረክሳለች፣ ችግር የለውም። ሴቶች ዘንድሮ ሴቶች እኮ አቅል የላቸውም። እኔ ቅድም አላዘር ቤት ራሱ ገብቻቸው የሆነች ሴት መጣ፣ አቅፏት ቁጭ ብላ ላየው መሰላችሁ። ግን እናቱ ነበረች፣ ደህና ነገሩና። የአብርሃሙ ደግሞ ከፋ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እኔ ቡታጀራ ውስጥ እንደዚህ አይነት ቪዲዮ ሲሰራ አይተነናቅም ከዚህ በፊት እኔ ለምንም ዝም እንዳሉ አላቅም። እዚያ ያሉትንና ለምን ቤተሰቦቻቸው ራሱ ለምን ዝም እንዳሉ ማቆ ታሪክ የለም። ቤተሰቦቻቸው እኛ እስከምናቃቸው ድረስ መልካም ሰዎች ናቸው፣ ግን ለምን እንደዚህ አይነት ቪዲዮ ሲሰራ ለምን ዝም እንዳሉ ቤተሰብ የሚያስወቅስ ትውልድን የሚገል ትውልድን የሚያበላሽ ቪዲዮ ሲሰራ ነገ ስለ ልጁ ምንድ የሚያስቀምጠው ብለው ለምን እንዳላሰቡ ማቀው ታሪክ የለም ማለት ነው። እና ውድ ቤተሰቦች እንደዛ ነው ምላችሁ። ሮታም ደግሞ ያው ቀርታለች፣ እስኪ እንጠይቃለን። ለምን ቀራች? ምንድን ነው ለምንድ ነው ቪዲዮ ማትሰራ የሚለውን እሱን እንጠይቅና እንነግራችኋለን ማለት ነው። ውድ ቤተሰቦች እኔ እውነት ለመናገር ቀፈፈኝ፣ የምር ቀፈፈኝ፣ ወላሂ ቀፈፈኝ ማለት ነው። በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ለምን እንደሆነ ታውቃላችሁ? ዘፈነ ዘፍ ነው የለቀቃት ኢንስታግራም ላይ ስቶሪ፣ ቲክቶክም ሰፈር ደግሞ ስቶሪ ላይ ለቀቃት እና በጣም ይደብራል ማለት ነው። ያ ሁሉ ኮሜንት ድሌት አድርገው እዚህ ጋር ደግሞ ፖሰታት ይመስለኛል በትላንትናው ተናዳችሁ ነው አይደለ? ተናዳችሁ ነው። ግን እኮ ለልጆቻችሁ ማሰብ ነው ያለባችሁ እንጂ ለትውልድ አይደለም። ትውልድ እኮ የነቃው ነቅቷል፣ ያልነቃው ደግሞ ሃይማኖት አልባ ስለሆነ ነው እየተከተላችሁ፣ እንደ በግ እየተከተለ ያለው እና ልክ እንደ ብሩኬም መልካም ስራ ስራ። ከዚህ ቆሻሻ ተግባር ፈጣሪ ፈጣሪህን የምታምነው ፈጣሪ ያውጣ ነው። የምለው ሩታ ማንቺም እጅሽ ካለበት ከዚህ ቆሻሻ ተግባር ፈጣሪሽን ያውጣሽ። ያው አብራችሁ ነው የምትኖሩት እናውቃለን። ግን እዚህ ውስጥ ላይ ለምን እንደገባችሁ ማውቀው ነገር የለም እና በጣም ይደብራል። ልጃችሁ መንገድ ላይ ሆኖ እንደዚህ አይነት ስራ መስራታችሁ በጣም ያስጠላል። እጅ ፈጣሪያችሁ ባትፈሩ እኮ ለህሌናችሁ ማሰብ አለባችሁ ለልጃችሁ የእጭ ስታስጠሉ፣ እውነቴ ነው የምላችሁ። እኔ እንደ ዛሬ ቀፎኝ አላቀም። ቤተሰብ እውነቴ ነው የምላችሁ እና የምር ቀፈበኝ። እና ብሩኬ እናመሰግናለን። በእንደዚ አይነት ስራ በብዙ ቦታ ስትሳተፍ እናያለን። መልካምነትህን ቀጥልበት። ማን ነው አባቱም? አሌክስ ነው። አሌክስ ነው መሰለኝ ብሩክ። አሌክስ አዎ እንዳለ እናትህም ደግሞ ረጅም እድሜ ምርጥ ልጅ ወልዳ አምጥታለች። መጥፎ ስራ ሲሰራ እኔ አይቼው አላቅም። ድራማ ይሰራሉ። ድራማ ቢሰሩም እስከ ጥግ ድረስ መጥፎ ስራ ሲሰሩ አይቼ አላቅም። ሀቂቃ ማለት ነው። እና እንግዲህ አቅፎ ድግፍ አድርጎ ይዟቸው መጥተዋል። ማታ እንግዲህ ቪዲዮ እንጠብቃለን፣ ምን እንደተባለ ምን እንደተወራ ማለት ነው። ኮሜንታተሮች ደግሞ ትለያላችሁ። የምሬ ነው ምላችሁ ቤተሰብ። እና መልካም ስራ የምትሰሩ ሰዎች ከሆናችሁ እንግዲህ ተመልከቱ። የህዝብ ልጆች ናችሁ በአጠቃላይ ማለት ነው። መጥፎ ስራ ስትሰሩም ደግሞ በቃ ተመልካችን ይሰድባችኋል ይረግጣችኋል ልክ ትናንትና ያቺ እንደተሰደበች ልክ እንደዛ ትሰደባላችሁ ማለት ነው እዚጋ ደግሞ በጣም አድናቆት የበዛበት ኮሜንት ነው ያየሁኝ የምሬ ነው ምላችሁ ይለያል እነዊናም እንደዛ ነበረው አብርሃምም ሄዶም ሊሆን ይችላል አይታወቅም ከዚህ በኋላ ምን ያላቅም አላቅም እኔ ከዚህ ተግባር ላይ ወጥቶ እዛ ጋር መቼ አድርሶች ሊሄድ ነው የሚሄድም አይመስለኝም እሱስም ፈጣሪውን ይሁ ነው። ይህንን አክል እኮ ገንዘብ አያስክራችሁ። እውነት ገንዘብ አያስክራችሁ። ፈጣሪያችሁ አድፈሩም ፈርታችሁ እኳ ፈጣሪያችሁ እኮ አምጻችሁ ነው የቪዲዮ የምትሰሩት። ግን ፈጣሪያችሁ በድፈሩ ህሌናችሁ የሆነ ይቀፋል፣ ያስጠላል። ሰውስ ምን ይለኛል ይባላል። አንድ ሰው ፈጣሪ አያየኝም ብላችሁ ልታስቡ ትችላላችሁ። ግን ያያችኋል፣ የምታደርጉትን ነገር በሙሉ። እሺ አያየኝም ፈጣሪ፣ ፈጣሪ አልፈራም የምትሉ ከሆነ ሰው አትፈሩም እንዴ? ቢያንስ ማለት ትልልቅ ሰዎች ማለት ነው እንደዚያ አይ ውድ ቤተሰብን፣ ስለ እነሱ መናገር አልፈልግም። እውነት ለመናገር ያው እኛን እያወዛገቡ ነው ያሉት። በዛ ላይ ደግሞ ትላንትና በተሳደብ ነው ስድብ ይመስለኛል፣ ተናደው ስቶሪ ላይ እየለቀቀ ወይ ደግሞ ኮ ኮሜንት አይጻፍም። ያው ወደ ውስጥ ነው በውስጥ ነው መስለ የሚሄደላቸው። ጽፉት ስቶሪ ላይ ከሆነ ማለት ነው። እና አብርሃም፣ ከእንደዚ አይነት ከቆሻሻው ተግባር ህወተ፣ እንደዚ አይነት ስራ ስራ መልካምን ስራ ስራ። ነገ ለልጅህን የምታስቀምጠው ጥሩ ቅርጽ ያለው ማለቴ ጥሩ ሜሞሪ አስቀምጥለት ማለት ነው። እንደዚ የሆነ ነውረኛ የሚያስነውር ተግባር አትስራ፣ የሚያስነውር ቪዲዮ አትስራው ማለት ነው። ለማንኛውም ሰላም ሆኖልኝ?